እንትኑ ላይ እኔ መሰለኝ ለዛሬ ነው። ነው የሚገርም ምሽት ነበር። በኢየሱስ ደብሊው ናይት

ጃኒ ወይ ነበር እዚህ ጋር ለጃኒ ትልቅ ስጦታ አለ። ታነበዋለች እዚህ ጋር አላችሁ። የሷ ሞጀኔተር ናቸው ብዙ ናቸው ስድስት

በጣም ነው የማመሰግነው እና በጣም ነው ደሞ የምወዳችሁ። እሺ፣ ማርያም አርሱዬ እኔ ቤት ሜሪ

ሁላችንም ዊሽ ለአንተ ብቻ ነው የምትጠብቀው አርገና ጃጃኒ ምን ምን ሁሉም ዊሹ አሳካዋለች። ከዚህ በላይ ይጠብቃታል። ቀጣይ አመት በጤና በባህት ያገናኛል። ማአስተነግ ፋሚሊዎች እኔ ባይዘ አንዳንዴ እድለኛ ንዳንዴ እድለኛ ነኝ እላለሁ። ቲክቶክ ላይ ፋሚሊ አለኝ ማለት እንደ እናትና እንዳባት እንዴት ነው ላይክ የምኮራባቸው ፋሚሊዎች አለኝ። ብዙ ብዙ ሰው ላይክ እንዴት ስላስረዳችሁ መሰላችሁ ይህንን ይፈልገዋል። እኔ ጋር በጣም እኔ እንጃ አላውቅም። ምንም ቃል የለኝም፣ ግን ባጠፋ እራሱ ላይ አጠፋች አይሉ እኔ እንት እንትን ይቀበሉኛል። እና ይሁን የሚቀበለኝ ከነጥፋት የሚቀበለኝ ላይክ፣ ሊረዱኝ ይሞክራሉ። በቃ ያቁኛል፣ እኔን ያቁኛል። እኔ ማንነት ይናቁታል፣ ተረድቶታል። ላይክ እንዴት ነው አክሰፕት አርገውኛል፣ ታውቃላችሁ እና በጣም ወዳችሁ ብኝ ሰባለኝ ውድቅ ያል ወልቅም እናንተ አላችሁልኝ። እንደ ፋሚሊ ነው ላይክ እንትን የምትሉኝ እና እወዳችኋለሁ በጣም ማርያምን አይ ነው ብዙ ሰው እንደሚቀናብኝ አውቃለሁ። እናንተ እንደዚህ ስለምትሆኑልኝ ማለት ነው። ብዙ ጊዜ ከብዙ ሰው ጋር የምጣለው በእናንተ ነው ፋሚሊዎች እንደዚህ ን እናንተ ሊያጣጥሉብኝ ይሞክራሉ። እንደዚህ ስለምታደርጉልኝ ነው። ገባችሁ? አሁን ገባኝ ላይ በጣም እኔ ስለምትወዱኝ አሳልፋችሁ ስለማሰጡኝ ነው ላይ ያስ እንደዛ ሰዎች እናንተ ነው የሚጠሏችሁ። እና አሁን ነው ያስተዋልኩት። እና በጣም ነው መወዳችሁ፣ እንዲህ ተንቀጠቀጥኩ ነው። በጣም ነው በቃ፣ በጣም ነው መወዳችሁ ማርያምን። ላይ እኔ ነኝ አላቅ ምንም ቃል የለኝ ለእናንተ ማለት ነው ስለምትወዱኝ። እግዚአብሔር አዎ፣ እግዚአብሔር በቃ ጨማምሩ ይስጣችሁ። በጣም ስሜታዊ ሆኛለሁ። በጣም ነው መወዳችሁ። ስለ እናንተ አውርቼ አልጠግብም። ወዳችኋለሁ። አይ ላቭ ዩ ሶ ማች ጋይዝ ሙዋ

በጣም በጣም ነው የምንወድሽ። ፈጣሪ ያሰብሽውን ያሳጋልሽ፣ ምኞትሽን ያሳጋልሽ። በጣም በጣም ነው የምንወድሽ። በጣም ጃ እሺ እጃኒ በመጀመሪያ ስላወቅሽ እጅግ በጣም ደስተኛ ነኝ እና የምትወጁ ገብርኤል ስራሽን ባርክልሽ፣ ቤተሰቦችን ባርክልሽ፣ የሰው የብር የጤና ሀብታም ያደርግሽ ገብርኤል

ጃኒዬ የኔ ኬክ በጣም ነው የምወድሽ። እኔ እንጃ ሁሉንም በውስጥ ነግሬሻለሁ። ከሀጢያት በቀር ሁሉንም የልቦ የልቦናሽን እግዚአብሔር ይፈጽምልሽ፣ ገብሬ ሊጠብቅሽ። መቶ እጁ አሁንም ልብሽ ንጹሕ ነው፣ ወደፊትም እንጃ። ሁሉም ሰው ልቧን ቢያቅላት እላለሁ። በቃ እግዚአብሔርን በቃ ማለት ይሄ በአካል የሚያውቃት ሰው ጃኒን በጣም ነው የሚወዳት ብዬ ነው ማስበው። ስለዚህ ሁላችሁም ልቧን እንድታውቁት ሁሉም ሰው ልብሽን ይወቅልሽ፣ የዋህነትሽን ሁሉም ሰው ይወቅልሽ። በጣም ነው የምወድሽ። ገብሬ ቢጠብቅሽ ቀጣይ ዓመት ደግሞ ከዚህ በላይ እንድናከብር

እመልሽላቸው ጋይስ ለምን አትመልሽላትም? ልቤን ንጹና ምድር ሁሉም ሰው ሁሉም መናገር ካለብኝ ረጅም እንዳልናገር እንጂ ገና ስትጀምሪ ነው ቲክቶክ የምንተዋወቀው አይደል? ገና ልትጀምሪ እና እዚህ መድረስሽ በጣም ነው የሚያስገርምኝ የሚያስደንቅኝ እና ጥንካሬሽ ሁል ጊዜ ላይ እየገባሽ እንደዚህ በቃ ሰው ኢንተርቴን ማድረግ ራሱ ይፈልጋል። እና ጠንካራ ነሽ፣ ጎበዝ ነሽ። ከዚህ በላይ በውስጥ ብቻ አይ ላቪ ሶ ማች እድሜ ጤና ይስጥሽ። መድኃኔዓለም የምትወጂው ገብርኤል ይጠብቅሽ። ጎበዙኝ፣ ጠንክሪ ከዚህ የተሻለ ትልቅ ደረጃ ድረስ ትክክለኛ ጓደኛ እንደዚህ እንደ ቤተሰብ ናት። ሃይ ሊዛ፣ ሃይ ጃኒ፣ እንኳን ተወለድሽ። ፈጣሪ ያሰብሽውን ነገር በሙሉ ያሳካልሽ። ፈጣሪ ልብሽን አይቀይረው፣ በጣም ጥሩ ሰው ናትና

ጃነውን አበባ ሲደርቅ ይሉም ይሉ አራ ነው ብዙ ነገር አችልም። ጃን ካገኘኋት ኦልሞስት አንድ ዓመት ምናምን ሆኗታል እና ሺዝ ኦልዌይስ ደ ሴም እና ኪፕ ሻይኒንግ ኪፕ ሮይንግ

በጣም ነው መወዳት ማለት ነው። ደግሞ በእሷ የመጡ የሆነ ቃላት በእሷ የመጡ በእኔ መጡ ማለት ነው። በዓይኔ እና በጣም ነው ቲክ ማለት ነው። በጣም ነው የምወድሽ። እንኳን ተወለድሽ። ቀሊ ዘመንችን የደስታ የፍቅር እና የአንድነት ያድርግልሽ። በጣም ነው የምወድሽ እህቴ ገና ከስቴ ያለሽ ከዚህ ኳላ ሽቶኪ እሺ፣ አንድ ማንነት ሊታወቅ የማይፈልግ የመንግስት አካል አለ። እዚህ ለኳላ ይናገራል። እሺ ነው ኢትዮጵያ የራስሽ ቢዝነሶች ይኖርሻል። ማልታዊ ቢሊን ቢሊየን ቢዝነስ ኢንተርናሽናል ትሆኛለሽ። በእርግጠኝነት የራስሽ ብራንድ ይኖርሻል። በጣም ትልቅ ኦሬንጅ ብራንድ። አንቺ ትልቅ ነገር ይኖርሻል። ትልቅ ደረጃ ትደርሻለሽ። ለመጀመሪያ ጊዜ ከሴቶች ላምበርጊኒ የምታስመጣ እሷ ትሆናለች። ላምበርጊኒ፣ ፖርሽ፣ ጂዋገን